ሰላም ጋይስ እንዴት ናችሁ? ዛሬ ሁለተኛ ቀኔ ነው በመቀሌ ማለት ነው። እንደምትመለከቱት በጣም ሴንተር የሆነ አካባቢ ነው የምገኘው ማለት ነው። ስለዚህ ዛሬ ደግሞ ማለት ነው በደንብ ከጥግ እስከ ጥግ ዞር ዞር እያል መቀሌ ከተማን የምንጎበኝ ይሆናል ማለት ነው። አብራችሁ ቆዩ የትም እንዳትሄዱ፣ መቀሌ ከተማን በደንብ አስጎበኛችኋለሁ ማለት ነውና እንደምታዩት አሁን እንግዲህ መሀል ከተማ አካባቢ ነው የምገኘው ማለት ነውና እየዞርኩኝ በደንብ የማሳያችሁ ይሆናል። እና ከተማው እጅግ በጣም ሰፊ ከመሆኑ ባሻገር ደግሞ ጽድት ያለና በቃ እንደ አዲስ አበባ ነው ነገር አሰራው ማለት ነው። በጣም ትልቅ ከተማ ነው።

እንግዲህ መቀሌን እየዞርናት ነው ማለት ነው እና በጣም ድምቅ ያለ ከተማ ነው። በቃ በተለይ አሁን ያለብኩት አካባቢ ሰፈር ምናምን በጣም ድምቅ ያለ ነው። አሁን ደግሞ ወደ ላይ እየድኩ ነው ማለት ነው ያለበትን ሰፈር ምናምን ራሱ አላቆማው። እና እዚህ ጋር እንደምታዩት በጣም የሚያምር ቦታ አለ። አሜዚንግ ኦኬ፣ አደባባዩን እንግዲህ እንሻገርና ደግሞ ወደፊት ለፊቴ እንሄድ ማለት ነው። ከዚያ በዚህ ነው የምንመለሰው የምመለሰው ማለት ነው። ኦኬ፣ መቀሌ በጣም የሚያምር ከተማ

አሁን እንግዲህ ቤተክርስቲያን ታሳልም የመጣው ማለት ነው እንደምታዩት። እና አሁን ደግሞ ወደ ላይ ወዝድ ወደ አጼ ዮሐንስ ቤተ መንግስት ወደሚወስደው መንገድ እየሄድኩ ነው ማለት ነው። እና ነፋሱ ምናምን ያበደ ነው። አሁን ገና ጠዋት ስለሆነ ሙቀት የለውም አካባቢው ማለት ነው። በጣም ነው ደስ የሚል አየሩ ሽ ጋይስ እንግዲህ ከጀርባ የምትመለከቱት ይሄ ግንቡ ማለት ነው ያጼ ዮሐንስ ቤተ መንግስት ግንብ ነው። ውስጥ እንግዲህ ያጼ ዮሐንስ ቤተ መንግስት ነው ያለ ማለት ነው እና አሁን መሀል ከተማ አካባቢ ላይ ነው ያለው። ሊስ ነው የሚያምረው፣ እንዴና እሺ! ጋይስ አሁን እንግዲህ ደግሞ ከከተማ ወጣ እያልን ነው። መቀሌ ከዚህ በጣም ትታያለች፣ በጣም ነው የምታምረው። እንግዲህ ከቻልን ወደላይ ወደ ተራራው ወጣ ብለን ደግሞ መቀሌ ሙሉ እናያለን። አሁን እንግዲህ ከጀርባ የኪዳን ብረት ቤተክርስቲያን ይገኛል በጣም የሚያምር ነው እንደምታዩት እና አካባቢው ጸጥ ያለ ነው። እንግዲህ ከከተማው ወጣ ብለናል፣ ወደ ሰሜን አቅጣጫ ማለት ነው። እና ከዚህ ከጀርባ የምትመለከቱ ተራራ ላይ እንወጣለን ማለት ነው። ከቻል እስኪ እንሞክር ለማንኛውም። የስ ሰላሙ እዚህ መምጣት በጣም ከመጠን በላይ ደስ ይላል። እንግዲህ መድኃኒያለም ቤተ ክርስቲያን ያለሁት ማለት ነው። በጣም ደስ ይላል።